እየው እንዴት ነው ሰላም ነው። አውቶሞቲቭ እንግዲህ እንዴ እንዴ እያለ ዛሬ ደርሰናል። ዛሬ ደርሰናል እንግዲህ የተመልካቾች ጥያቄውን እንግዲህ አሁን የምንመልስበት ሰዓት ነው። ኢንጂነር እየው ከኛ ጋራ የናንተ ጥያቄ በመመለስ የሚቆይ ይሆናል። ኢንጂነር እየው እንግዲህ በአውቶሞቲቭ ዘርፍ በማስተማር እንዲሁም ደግሞ በቴክኒክ ጥገና ላይ ለረጅም ዓመታት የሰራ ባለሙያ ነው። ኢንጂነር እየው እንግዲህ በዚህ በአውቶሞቲቭ ከዲፕሎም ዲግሪ ከዛም ደግሞ ማስተርሱን ይዟል። በአውቶሞቲቭ ዘርፍ አሁን የኢትዮ አውቶሞቲቭ አጋር ወይም ደግሞ ከኛ ጋር አብሮ የሚሰራ አባላችን ነው። በማንኛውም ሰዓት ላይ በማህበራዊ ሚዲያዎቻችንም እንዲሁም ደግሞ በቴክስት ለምትደርስ የምትልኩልን ጥያቄዎች አሁን መመለስ እንጀምራለን ማለት ነው። እዮም እንግዲህ ወደ መጀመሪያው ጥያቄያችን እንገባለን። በማህበራዊ ሚዲያ ከመጣልን ጥያቄ እንጀምርና ሰላም ቤተሰቦች፣ ጃካፎር ቢጫ ታክሲ ኢፒሲ ያበራል። ትሮትል እና የነዳጅ ፓምፕ በሌላ መኪና ተፈቶ ከሌላ መኪና ላይ ተፈቶ ተገጥሞ አልሰራም። በዲያግኖስ ሲታይ ትሮትል ነው ችግሩ ይላል። እና የምን ችግር ሊሆን ይችላል? በእናንተ በኩል ማብራሪያ እፈልጋለሁ ብለውናል። እንግዲህ ማህበራዊ ሚዲያ ላይ ሄኖክ በቀለ የሚባሉ አድማጫችን የላኩልን መልካም። እንግዲህ ይፈል በብዛት መኪኖቹ ላይ ከሚታዩ ዳሽቦርድ ላይ ከሚመጡ ምልክቶች አንጻር ስንመለከት በተለያየ መልኩ እንደ የማኒፋክቸር እንደየአምራሽ ኩባንያ የተለያየ ምልክቶችን ይዞ ይመጣል። ለምሳሌ አሁን ኢፒሲ ብሎ ሲመጣ በፊት በፊት ቼክ ኢንጂን የሚያበራበት ሁኔታ ነበር፣ እና አሁን ላይ ግን ቼክ ኢንጂን በነዚህ በጃክ ፎሮች እስፔሻሊ ወይም ደግሞ በጃክ ምርቶች ላይ ዳሽቦርዳቸው ላይ ሲመጣ የቼክ ኢንጂን ምልክት ሳይሆን የሚጠቀሙት ኢፒሲ ምልክት ነው የሚጠቀሙት። ኢፒሲ ምልክት ማለት ምን ማለት ነው? ተመልካቾቻችን ምናልባት ከዚህ በኋላ እነዚህ መኪኖች ስለሚጠቀሙ ኢፒሲ ማለት ኤሌክትሪክ ፓወር ኮንትሮል ሞጁሌተር ሲስተም ወይም ሞጁሌቲንግ ሲስተም ማለት ነው። ያ ማለት ኮምፒውተር ኢሲዩ አላቸው መኪኖች ኮምፒውተራይዝ ናቸው። ኮምፒውተራይዝ ናቸው ማለት ፊውል ሲስተሙን የሚቆጣጠረው ኮምፒውተሩ ነው። ኢግኒሽን ሲስተሙን የሚቆጣጠረው ኮምፒውተር ነው። እዛ ላይ ያለውን ሲስተም በሙሉ የሚቆጣጠር ራሱን የቻለ ሞጁሌተር ይኖረዋል። እና ይሄ ሞጅሌተር ምንድን ነው? ዋናው ዓላማው ኮንትሮለር ወይም ኮንትሮል ማድረግ ነው። ማለትም የተለያዩ ኢንፑት ሲግናሎች ከተለያዩ ሴንሰሮች ይመጣሉ። በዛ በመታገስ ደግሞ ምን ያደርጋል ማለት ነው? አክችዌተሮችን ፋንክሽናል ያደርጋል ወይም ደግሞ ያዛቸዋል እና ከዚህ ከኤሌክትሮኒክ ኮንትሮል ሲስተም ጋር ተያይዞ የሚመጡ ችግሮች እዛ መኪና ላይ የሚበራው በቼክ ኢንጂን ምልክት ሳይሆን ወይም ከዚህ ቀደም እንደነበረው ልክ ደሆል የተለመደው ነገር አለ። ኤሲኤ ያወጣው ወይም ሶሳይቲ ኦፍ አውቶሞቲቭ ኢንጂነሪንግ ያወጣው ራሱን የቻለ ስታንዳርድ ሲምቦል አለው። ያቺ ሲምቦል ቼክ ኢንጂን ነች። እና የቼክ ኢንጂን ምልክት ትበራለች። እኛ ከዚህ ቀደም እንደምናውቀው። በእነዚህ መኪኖች ላይ ግን ኢፒሲ ብሎ ነው የሚመጣው። ኢፒሲ ማለት ምን ማለት ነው ተመልካቾቻችን? ኤሌክትሪክ ፓወር ኮንትሮል ሲስተም ማለት ነው። ኤሌክትሪክ ፓወር ኮንትሮል ሞጁሌተር ወይም ኤሌክትሪክ ፓወር ኮንትሮል ሲስተም ማለት አጠቃላይ ድሆል ቲንግ ልክ እንደ ቼክ ኢንጂንን ተክቶ የሚሰራ ነው። እሷ ነገር በራሽ ማለት ድሆል ኮምፒውተር ላይ አንዷ ሲስተም። ለምሳሌ አሁን እሱ ካለው ትሮትል ነው ኦፍኮርስ የሚያመጣው ትሮትል ሲበላሽ ኢፒሲ ይበራል። በፊት ትሮትል ሲበላሽ የተለመዱት መኪኖች ላይ ሰባ ሰማንያ ፐርሰንት የሚሆኑ መኪኖች ላይ ኢፒሲ ሳይሆን የሚበራው ቼክ ኢንጂን ነው የሚበራው ቼክ ኢንጂን ሲበራ ምን እናደርጋለን? አውቶማቲካሊ ይዘን ወደ ቴክኒሻን ጋር እንሄድ ና መኪናው ዲያግኖስ እንዲደረግ ይደረጋል። ማለት ስካን ቱል ተጠቅመን ስካን ይደረጋል፣ የፎልት ኮድ እንዲወጣ ይደረጋል እና ኢፒሲ የሚለው ቃልን በደንብ ለማብራራት ለሌሎችም አዲስ ሀሳብ ለየት ያለ መስሎ ስለተሰማኝ እንደ ሌሎች መኪኖች ምናምን ነገር ቼክ ኢንጂን ምልክቱ ሳይሆን የምትመጣው ኢፒሲ የሚለው ጽሑፍ ነው የሚመጣላቸው እነሱ መኪኖች ላይ። ለዛም በደንብ ከዚህ በኋላ ግባት እንዲሆናቸው ያክል ነው። እና ይሄን ያክል ያብራራ ነው። ስለዚህ ኢፒሲ የምትለዋ ስትመጣ፣ ኦፍኮርስ ኢንጂኑ ላይ ወይ ኮንትሮል ሞጁሊተሩ ላይ የተያዘ ፎልት ኮድ አለ ማለት ነው። እና ይህንን ፎልት ኮድ ምን መደረግ መቻል አለበት? መነበብ መቻል አለበት። በምን በስካንቱን እና ሰውዬውም እንዳለን ጥያቄያችን እስካሁን ሲደረግ ምንድነው የመጣው ትሮትል ፖዚሽን ችግር አለበት ነው። ኦፍኮርስ ከትሮትል ጋር ተያይዞ ችግር አለበት ነው እና የትሮትል ፖዚሽን ሴንሰር ችግር መኖሩ መኪና ላ ለመነሳቱ ብቻ ሳይሆን፣ ጉልበት ለመድከሙ ኤክሰሲቭ ፊል ኮንሳፕሽን ለመምጣቱ ደሆል እዛ ከፓወርሎስ ጋር ተያይዞ ችግሮች ከዚህ በትሮትል ፖዚሽን ሴንሰር አማካኝነት ይመጣሉ። ስለዚህ ትሮትል ላይ ምን መሰራት መቻል አለበት የሚለውን ነገር ተመልካቻችን፣ ሌሎችም በደንብ አንደርስታንድ ሊያደረጉ ይገባል። የመጀመሪያ ደረጃ ሲምፕል የሆነ ሜትድ መጠቀም ነው፣ ክሊን ማድረግ ነው። ክሊን ሲደረግ ምንድን ነው ራሱን የቻለ ክሊነር አለ። ትሮትል ቦዲ እንዳለ ወጦ እንዲጸዳ ይደረጋል። ኦኬ ይሄንን አይት አድርገው ተስታንትን የማይመጣላቸውና ኢሬዝ አድርገው ችግሩ የማይጠፋ ከሆነ ድጋሚ ምን ይደረጋል ማለት ነው። በተቻለ አቅም ወደ ትራብል ሹት ይገባል። ትራብል ሹት ሲገባ እያንዳንዷን የሴንሰሩን ገመዶች ምን ማድረግ ቮልቴጅ ሲግናል መለካት፣ ኮንስታንት ቮልቴጅ መለካት፣ ግራውንድ ቼክ ማድረግ፣ ሀርነስ ሰርኪዩት ኦፕን ሰርኪዩት በደንብ ቼክ ማድረግ፣ ኮንቲኒቲ ቴስት መስራት፣ በቴስት ላምፕ ቼክ ማድረግ ሪዚስታንስ ቫልዩ ቼክ ማድረግ። እኚህ ሁላ ነገሮች መቼ ነው የሚመጡት? ትራብል ሹት ላይ ነው። ይሄ ሁሉ ተሰርቶ ሴንሰሩ ችግር ካለበት ሴንሰሩ የመቀየር ቴንደንስ ይኖራል። አንዳንድ ጊዜ ደግሞ ሴንሰሩ ሰላም ሆኖ ትሮትሉ ላይ ሪተርን ስፕሪንጉ በትክክል የማይመልስ ከሆነ ወይም ደግሞ አክዌት የማያደርግ ከሆነ ስፔሻል ስቴፐር ሞተር የሚጠቀሙ ከሆነ እና ደግሞ ሞተሩ በጣም የደከመ እየመጣ ከሆነ ይሄ በጣም ችግር ነው። ስለዚህ አሁን እሱ እንዳለን ምንድነው፣ እሱ ከሌላ መኪና አምጥተን አስገባንለት ነው የሚለው አይደለም። ከሌላ መኪና ፓምፑና ትሮትሉ ከሌላ መኪና ሲመጣ ከሌላ መኪና የመጣ ውስጥ ነው ወይ አሁን ያ እሱ እራሱ ጥያቄ ምልክት ውስጥ የሚገባ ነገር ነው። ሲያመጡት እርግጠኛ ናቸው ወይ በትክክል ፋንክሽናል ሆነ የሚሰራ ነው ወይ የሚለውን ነገር ቴክኒካሊ መታየት ያለባቸው ነገሮች ቴክኒካሊ መታየት አለባቸው። እነዛ ነገሮች ቴክኒካሊ ከታዩ በኋላ ኦኬ መስራት ይችላሉ ተብሎ ነው መገጠም የሚችሉት። ሰከንዳንድ እንጠቀማለን፣ መኪና ላይ ምንም ችግር የለውም ካለን፣ ኢኮኖሚካል አንጻር ምናምን ሰው አዲሱን እቃ ላይ ያገኘ ይችላል። በተለያየ አጋጣሚ እና አንድ አጋጣሚ ሆኖ ይህ ሰውዬ ሰከንዳንድ አንድ ልጠቀም ካለ በትክክል የሚሰራውን ፋንክሽናል የሆነውን አምጥቼ ልጠቀም ብሎ ቢል ይቻላል መጠቀሙ እሱ ችግር የለውም። ግን ሲጠቀመው በትክክል ይሰራሉ የሚለውን ነገር እሱን ከግምት ውስጥ ማስገባት ይኖርበታል። ከዛ አምጥተው ሲተኩ ምን መሆን መቻል አለበት? ፋንክሽናል ሆኖ ማገልገል መቻል አለበት። ያ ካልሆነ ግን ፋይናሊ ምንድነው የሚያደርገው ማለት ነው። ይሄ ላይክ ምንድነው ድካም ነው የሚሆነው ወይም ደግሞ ላይክ ታይም ዌስት ነው የሚሆነው ፕላስ ማቴሪያል ኤክስትራቫጋንስ ማድረግ ወይንም ደግሞ ማቴሪያሉን ዝም ብሎ ያለ አግባብ የሆነ ቦታ ላይ ወስዶ መጠቀም ነው የሚሆነው እና ሲጠቀሙት በትክክል ተፈትሾና ታይቶ መሆን መቻል አለበት። ስለዚህ ከትሮል ቱ ጋር ያለውን ችግር በደንብ አድርጎ ሃርነስ ቼክ ማድረግ ማጸዳት ቦዲ በደንብ ተፈቶ መታየት መቻል አለበት። ሪተርን ስፕሪንጉ ስቴፐር ሞተር ደግሞ ከሆነ ኦፍኮርስ ስቴፐር ሞተር ነው የሚጠቀሙት። ሞተሩ ወጦ እንደገና በደንብ ታይቶ መገጠም መቻል አለበት። ይህን ሁሉ ካደረጉ ፎርስ የማይስተካከልበት ምንም ምክንያት የለም። ግን በዚህ አጋጣሚ አሁን አንዳንድ ጊዜ ማቴሪያል አምጥቶ ሲቀይሩ ማቴሪያል ስለቀየሩ ብቻ ፋንክሽናል ይሆናል ማለት አይደለም። ስለዚህ የምን መደረግ መቻል አለበት? በተቻለ መጠን እንትን ሪለርን መደረግ እንቻላለበት ኮምፒውተር ተጠቅመው ዝም ብሎ ማቴሪያሉን ለምሳሌ አንዳንድ ጊዜ ስልካችንን እየተጠቀመን የሆነ አዲስ መስመር ስናስገባ ምናን ሪሴት እናደርጋለን አይደለም ልክ እንደዚህ ሁላ አዲስ ማቴሪያ አዲስ እንትን ሴንሰር አዲስ አብቼተር አዲስ የሆነ ነገር ስትገጥመለት ድጋሚ ማስተዋወቅ ይፈልጋል ምታዋወቅ ይፈልጋል ያንን ነገር ማድረግ ማስተዋወቅ ከኮምፒውተሩ ጋራ ስለዚህ በዚህ መልኩ ኤፒሲ የሚለውንም መረዳት ያስፈልጋል እንደገና ደግሞ ትሮትል ጋር ያለውን ችግር በዚህ መልኩ ማየት ያስፈልጋል ማለት ነው። እሺ ቀጣይ ጥያቄያችን። ሰላም ተናስትልኝ፣ አንድ ሀሳብ አለኝ አማክሩኝ። የኔ መኪና ሃይሉክስ ባለ ከለሩ ነው። ተነስቶ ከትንሽ ደቂቃ በኋላ ቃቃቃቃ የሚል ድምፅ አለው እና ከዛ ኢንጂን ተፈታ ጊርፖ አድርጎ እንዳይሆን ተብሎ ምንም ነገር የለውም ተብሎ ተሰራ። ከዛ በኋላ እንደገና ከነበረው ባሰበትና ሁሉም ነገር አሰራው ምንለውጠውም አጣን። ምን እናድርግ? መልካም እንግዲህ፣ አሁን አንዳንድ ጊዜ እነዚህ ናፍጣ መኪኖች ላይ እንዲህ አይነት ነገር ሊያጋጥም ይችላል። አንዳንድ የፖምፓው ድምፅ ሊሆን ይችላል። ፖምፓው ራሱ በትክክል አጀስትመንት ካልተሰራ፣ በትክክል ከለብሬት ካላደረጉት እንዲህ አይነት ፖምፓ ማለት ተመልካቾቻችን ኢንጀክሽን ፓምፕ ማለት ነው። እና ይሄ ኢንጀክሽን ፓምፕ ጥቅም እንደሚታወቀው ፊውልን which is pressurized አድርጎ ወደ ኮምበስሽን ቻምበር ወይንም ደግሞ ወደ ኢንጂኑ ሲሊንደር ውስጥ ፎርሙን ቀይሮ ማለት ፈሳሽ የነበረውን በጉም መልክ ወይም በትነት መልክ ይሄ ማለት ምንድነው? ሊኪድ የነበረውን ቫፖራይዝ በማድረግ ወይም አቶማይዝድ በማድረግ ሃይሊ ፕሬራይዝድ አድርጎ ወደ ኮምፖስቲንግ ቻምበር ወይም በተለምዶኛ ካምቻ ብለን የምንጠራው ወደዛ ውስጥ የሚልክ ፓርት ወይም ደግሞ ዲቫይስ ነው እና አንዳንድ ጊዜ የዚህ ፓርት በራሱ መበላሸትና ልክ አለመሆን ከሞተሩ ውጭ እንዲህ አይነት ድምፅ ሊያመጣ ይችላል፣ የሚል ድምፅ ሊያመጣ ይችላል። ኦኬ ይህንን ነገር በትክክል አውርዶት ኢንጀክሽን ፓምፕ ቤት ወይንም ደግሞ እንደዚህ በተለምዶ ፖምፒሳ ቤት ወይም ፖምፓ ቤት ብለን የምንላቸው እነሱ ቤት ወስደው በቤንች ላይ ቴስት ተደርጎ ተሰርተዋል ወይ ተስተካክሏል የሚለው ነገር ከግምት ውስጥ ሊገባ ይገባል። ያ ነገር ካሊብሬሽኑ ትክክል ካልሆነ እንዲህ አይነት ድምፅ ይዞ መምጣት ቴንደንሴ ስላለው ኢንጀክሽን ፓምፑ በደንብ ሊታይ ይገባል ማለት ነው። ከኢንጀክሽን ፓምፑ ባሻገር ሌላኛው የሚታየው ነገር ምንድን ነው እሱ ከፖምፓ ውጭ ራሱ የኢንጀክተር ኖዝሉ፣ ኢንጀክተር ኖዝሉ በጣም የሚገርም ነገር አሁን ብዙ ሰው ከሞተር ጋር የሚያያይዘው ነገር አለ። ምንድን ነው ሃይሉክስ፣ እነዚህ መኪኖች ፖምፓቸው፣ ኢንጀክተራቸው ኤሌክትሪካል ኮንትሮል ነው። ኤሌክትሪካል ኮንትሮል ስለ ኖዝሏቸው ምንድነው? በኮምፒውተር ነው የሚቆጣጠረው። ኮምፒውተር ሆኖ የሚቆጣጠረው እና ኮምፒውተሩ ሲቆጣጠረው ሲግናል የሚልክለት ግራውንድ ኮንትሮል የሚያደርገው እሱ ሆኖ፣ ኢዲዩ አንዳንድ ጊዜ ይደክማል። ኢዲዩ ማለት ተመልካቾቻችን ኤሌክትሪክ ድራይቭ ዩኒት ማለት ነው። ኤሌክትሪክ ድራይቭ ዩኒት ስንል ምንድነው፣ የባትሪው 12 ቮልት ብቻ ኢንጀክተር ኖዝሉን ለማዘዝ ይቸግረዋል። እና ያንን ደግሞ ለማዘዝ የግድ ውን ያስፈልገዋል። ኤሌክትሪክ ዲቨሎፕ ወይንም ደግሞ የሚመጣውን የባትሪውን መጠን ዲቨሎፕ ማድረግ ወይም ማሳደግ የግድ ያስፈልጋል እና የ12 ቮልት ብቻውን በቂ ስላልሆነ፣ ለምንትን ምንድነው? እሱ ኖዝሉን ለመክፈት ያለው አማራጭ ምንድነው? ኢዲዩ መጠቀም ነው። እና ከኢዲዩ አካባቢ አንዳንድ ጊዜ ፓወር ሰፕላይ ኢንፑት ሲያንሰው ኖዝሉ ጋር ቀቀቀቀቀቀ የሚል ድምፅ ይሰማል። ስለዚህ ኖዝሉ ጋር በራሱ እያንዳንዱ ኖዝል አውጥቶ ቴስት ማድረግ ይጠበቅባቸዋል። ይሄ ኖዝል ቴስት ካልተደረገ አሁን ሞተር ቢፈቱ ቢገጥሙ ምናምን ነገር አሁንም ስተጠበቀ ችግር ላይ ነው እና ችግር ላይ ናቸው ኢንሴንስ ወይም ደግሞ ችግር ላይ ናቸው ማለት ምንድን ነው? ኖርማሊ ያወርዱታል። ከዛ በኋላ ከወረደው በኋላ ግን ሪፌስ ሲደረግ ሲለካ ደጋግሞ ሲያወርዱት ሰውየውን አላግባብ ወጪ ላይ ይመጣል ነው። ሁለተኛ ነገር ደግሞ ያ ችግር የሚመጣበትን መንገድ በደንብ አድርጎ መለየት ካልተቻለ አሁንም ቢሆን ምንድን ነው ለራሳቸውም ታይም ዌስት እያደረጉ ሰዓት እያዋከኑ ነው። ሰውየውንም አላስፈላጊ ዳ ላይ እየጣሉ ነው። እነዚህ የሃይሉክስ መኪኖች ኢንጀክተር ነው ዝላቸው። ምንድን ነው፣ ኤሌክትሪካል ስለሆነ ኤሌክትሪካል ኮንትሮል ስለሆነ የግድ ምን የሚደርሰው ኤሌክትሪክ መጠን ከፍተኛ ካልሆነ ምን ይሆናል፣ በጣም ስለሆነ ሄዶ የመክፈት ቴንደንሲው ይቀንስና የስፕሪንግ ቴንሽኑ የመገፍተር አቅሙ ከፍ ይላል። ስለዚህ ምን አይነት ድምፅ ትሰማለህ? የሚል ድምፅ ትሰማለህ። ሰው እዛ ጋር ያለውን ኤሌክትሪክ መስመር ሲስተሙን በደንብ ማየ ኢንጀክተር ኖዝሉ ጋር ተያይዞ የሚመጣውን ነገር። ስለዚህ ይሄ ከተደረገ በኋላ ከታየ ኢንጀክተር ኖዝሎቹ ትክክለኛ በትክክለኛ መንገድ እየሰሩ መሆኑን ካወቁ ኦኬ፣ ሶስተኛው ስቴፕ ላይ እንሄዳለን። ማለትም ምን ማለት ነው? ተመልካቾቻችን ግልጽ ለማድረግ ያክል ለተመልካቾች ብቻ አይደለም ቴክኒሻኖች ጭምር ነው አውቶሞቲቭ ላይ ወይም ደግሞ ደሆል እነዚህ ቴክኒክ ኤሪያ ላይ ላሉ ሰዎች በደንብ ግልጽ እንዲሆን የሚያስፈልገው ነገር እንደ መኪናው ተበላሸ ተብሎ ስለሚታሰብ ቀጥታ ሄደን የማይሆን ትልቁ ፓርት መንካት ሳይሆን ከትንሽ ወደ ትልቁ መሄድ። ከትንሽ ወደ ትልቁ መሄድ ማለት ምን ማለት ነው? ይሄ ከምንድነው? እሱ አነስተኛ የሆነ ወይንም ትንሿን ነገር መስተካከል ሲገባት በትንሿ ነገር ምክንያት ትልቁ ነገር ስለሚቆም ትንሿን ነገር እያዩ ወደ ትልቁ መሄድ ማለት ነው። ስለዚህ ትንሿን ነገር በትክክል አይቶ ካልጨረሱ ወደ ትልቁ ነገር መሄድ የለባቸውም። ለእኛ ትልቁ ማና? ለእኛ ትልቁ ማና? እሱ ሞተራችን ነው፣ አይደለም? ሞተሩ በየጊዜው የሚፈታ ከሆነ በየጊዜው የሚወርድ ከሆነ በዚህ ችግር ተብሎ በሌላ ማለትም ውጭ ባለ ችግር ሞተሩ የሚወርድበት ምንም ምክንያት የለም። እይታችንን እንድናስተካክል ውጭ ካለው ከሲምፕሉ ተነስተን ወደ አብስትራክቱ መሄድ እና ምንድን ነው እሱ። እንዲሁም በብዛት አውቶሞቲቭ ላይ የተለመደው ነገር ስታርት ፍሮም ሲምፕል ጎቶ አብስትራክት ማለትም ከትንሹ ነገር ጀምር ወደ አብስትራክት ወደ ውስብስቡ ነገር። በትንሿ ነገር መፈታት እየተቻለ ወደ ውስብስብ ነገር ውስጥ መሄድ አይገባንም። ስለዚህ ከዚህ አንግል ተነስቶ ምን ማድረግ መቻል አለበት መታየት አለበት። ለዛ ነው ከፓምፕ ተነሳን። ከፓምፕ ቀጥሎ ወደ ማን ጋር መጣን? ወደ ኖዝል ጋር መጣን። ኖዝሉን አይተን ስንጨርስና እሱ ላይ እርግጠኛ ከሆንን በኋላ ወደ ማን እንሄዳለን ማለት ነው፣ ወደ ሲሊንደር ሄዱ ጋር እንመጣለን። ሲሊንደር ሄዱ ላይ ደግሞ ምንድን ነው ልናስተካክል የምንችለው? በሄድ ቀቀቀ የሚል ድምፅ በኖዝል ብቻ ነው የሚመጣው? ኖ፣ በማን ይመጣል? እሱ በሲሊንደር ሄድ ላይ ባሉ ቫልቮች። ስለዚህ የቫልቭ ክሊራንስ አጀስትመንት ትክክል ካልመጣ ካልተስተካከለ ቫልቭ ክሪላንሱ ትክክል ካልመጣ ይሄ የታይሚንግ መዛባት አይነት ነገር ይመጣና ምን ይሆናል? እሱ ማለት ይሄ ምንድነው? እሱ ሰዓቱን አይጠብቅም ቫልቭ ለመክፈት። ስለዚህ የድምፅ መደራረብ ይኖራል ማለት ነው። እሱን ደግሞ ለማምጣት የግድ ክሊራንስ አጀስትመንት መስራት ይኖርበታል። ያ ክሊራንስ አጀስትመንት የሚሰራው ቫልፍ ክሊራንስ አጀስትመንት ቴክኒሻኖች ያውቁታል። ፊለርጌጅ ወይም ስፔስ ሜትር እንጠቀምና በዛ ስፔስ ሜትር ከማኑዋሉ ጋር እያነጻጸርን ወይም ደግሞ መኪኖቹ ከሚመጡበት ስፔስፒክ ማኑዋል አለ አለ ከዛ ሰርቪስ ማኑዋሉ ጋር ቁጥሩን እንወስድ እና በዛ ቁጥር መሰረት ሪአጀስትመንት መሰራት ግድ ነው። ከዛ በኋላ ይሄ ተሰርቶ ካልሆነ ግን ምን እንጠቀማለን ይሄ ሙኑ ካልተስተካከለን ሜካኒካል ስቴቶስኮፕ እንጠቀማለን። ሜካኒካል ስቴቶስኮፕ ስንጠቀም ድምፁ የቱ ጋር እንዳለ ለመለየት ያስችለናል። ማለት ተመልካቾቻችን፣ ሜካኒካል ስቴቶስኮፕ ብለን ስንል ሌላ ነገር አይደለም። ለምሳሌ እናንተ ወደ ጤና ተቋም ስትሄዱ የልብ ምታችሁን ያዳምጣሉ ወይም ደግሞ የልብ ምታችንን ያዳምጣሉ አ ጆሮአቸው ላይ ሰኩና ምን ያደርጋሉ? የእኛን የልብ ምት ያዳምጣሉ። ሳሙር ችግር ካለብን በቀላሉ አይዲንቲፋይ ያደርጋሉ አይደለም። እኛም ልክ እንደዚህ የመኪናችንን የሞተር ክፍል እየሰራ እየሰራ ምን እናደርጋለን? ሜካኒካል ስቴቶስኮፕ ተጠቅመን፣ በዛ ሜካኒካል ስቴቶስኮፕ ድምፁ የቱ ጋር እንዳለ መለየት ያስፈልጋል። ሜካኒካል ድምፅ መለየት ላይ እንገባለን ነው። ስለዚህ በዚህ ሁሉ ሂደት ውስጥ የማይፈታ ችግር የለም። የማይፈታ ችግር የለም መኪና ላይ ኦፍኮርስ፣ ችግሮች ይፈታሉ፣ ይፈታሉ የመጨረሻ እንኳን አውቶፊውስድ ቢሆን ደሆል ፓርቱን አውጥተ በሌላ አዲስ ትቀይራለ እንጂ የመኪና ላይ ችግር አይፈታም አይባልም። ግን ይሄን ስንል ደግሞ ተመልካቾቻችን ጊዜ የሚወስዱ ጥንቃቄ የሚፈልጉ ነገሮች ረጅም ሰዓት በትዕግስት እና አንድ ጊዜ በሆነ ሴናሪው ላይ ይመስለኛል፣ ግሪንቴክ ያለ ሰው ነው እና ሲኤችአር ነው መኪናው እና ከአንዱ የመኪና ከፋፋይ ድርጅት እንትን ይባላል። ኢቪ ነው አይ ሚን ሃይብሪድ ነው። እና እነሱ ጋር ግሪን ቴኮች እንደሚታወቁ ኤሌክትሪክ መኪና ነው እንትን የሚሉት እና መኪናው እነሱ ጋር ይሄዳል። እና ሲሄድ ምንድን ሲያውራን የሰማሁት ነገር ለረጅም ጊዜ ምናምን ነገር በቃ ችግሩ ተፈለገ ተፈለገ ተፈለገ። ሰውዬ ተስፋ ሳይቆርጥ ጊዜ ስጠናል ነዋል። አንድ አመት ፈጀብን አለ አንድ አመት ፈጅቶብን ግን ያየ ነው የፊውስ ችግር ነው። ኢማን ማለት ዚስማች አሁን ትንሿ ነገር በጣም ማይነር የሆነችው ነገር በቃ ግራ እስኪያጋባቸው ድረስ ችግሩን ግን አሁን ለሚቀጥለው ጊዜ አንድ ዓመት የፈጅባቸውን ችግር ሌላ መኪና ሲመጣ ምናልባት ይህን ችግር ለማየት ልምድ የሚባለው ኤክስፔሪየንስ ማለት ከትምህርቱ በተጨማሪ አሁን አንተ እንግዲህ በትምህርቱ ቀስ እያልክ ዲፕሎም፣ ዲግሪ፣ ማስተር ሲሄድ ከዛ የበለጠ ግን ብዙ ጊዜ ፕራክቲካል ጋራዥ ላይ የምትሰራው ነገር ሞር ብዙ ነገር እያስተማረ ይቻላል፣ ይሄዳል። እዚህ ማይንድ ላይ እውቀት ላይ የምታደርገው ነገር ዋና ዋናውን ነገር ትይዝና ሌሎችን የመርሳትም ነገር ይሆናል። ፕራክቲካል ሁሉ ነገሮች ግን አይረሱም። ስለዚህ ልምድ ያለው ሰው የሚባለው ስራም ሲቀጠር እኮ ለዛ ይመስለኛል። ትክክል። እና ከዛ አንጻር ምንድን ነው ጊዜ ወስዶ ማየት መመልከት ስለዚህ አንዷን ፊውዝ ቼክ ለማድረግ እና ችግሯን ለመለየት አንድ ዓመት ፈጅባቸዋል። እነዚህ ሰዎች አንድ ዓመት የፈጅባቸው ግን ከዚህ በኋላ ኤክስፔሪያንስ ይሆናሉ እንዳልከው፣ ፎር ኔክስት ታይም የሚመጡት መኪኖችን በእንዲህ አይነት ችግር አሁን ጊዜ አይፈጅባቸውም። ስለዚህ በቀላሉ ምን ያደርጉታል ማለት ነው፣ ነገሮችን ማስተካከል እና ወደ ነበረበት መመለስ ይቻላል እና ስለዚህ ምንድነው እሱ አሁን ልናነሳው የፈለግነው ነገር እያንዳንዷ ነገር ስቴፕ ባይ ስቴፕ ጊዜ ብትወስድም የማይፈታ ችግር የለም። ግን ትልቁ ችግር ምንድነው ፈላይ በዚህ አጋጣሚ እናንሳው እና እንደው አንተም የሆነ ሀሳብ ትጨምርበት ይሆናል ብዬ አስባለሁ። ከዚህ ቀደም በአንዳንድ በስራ ምክንያቶች ያያቸው ነገሮች ስላሉ ሰዎች መኪና ይዘ ወደ ጋራጅ ሲመጡ ጉጉታቸው ምን ድረስ ነው? አንቲ የተወሰነ ነገር በልበትና ማለት እንዲሰራላቸው ግልጽ ነው። ምንድነው ብዙዎቹ በቃ ከፍተኛ የአውቶሞቲቭ እውቀት አለህ ምናምን ከተባለ ወዲያውኑ ወደ በደቂቃ እንዲፈታላቸው ይፈልጋሉ። ግን እንዳልከው ነው። አሁን ለምሳሌ ቅድም በህክምናው እንደሰጠኸው እነዛ ነገሮችም ተፈትሸው እኮ የሆነ ፍንጭ ሳይሰጡ ይቀሩና ሄደ ሄደ ሄደ ትልልቅ የተባሉ ሀገሮች ለሆስፒታል ሄደህ እኮ አንድ ከታች ጊዜ ይፈልጋል። ልክ አንዳንድ ጊዜ ወዲያውኑ የምትመልሳቸው ነገሮች አሉ፣ ቀላል ድምፃቸው፣ ምልክታቸው ምናምን የሚያሳየው ኢቨን እኮ ዳያግኖስ ላይ ራሱ የሆነ ነገር አንብቦልህ እኮ ያልሆነ ነገር ሆኖ ልታገኘውም ትችላለህ። ተጨማሪ ደብል ችግር ሊኖረው ይችላል። ዳያግኖሱ ላይ ያለውን ስትፈታው ያ ነገር ላይ ይፈታ ይችላል። እና ትግስት ያስፈልጋል። እንዳልኩ ኤክስፒሪየንስ አለ፣ ትምህርቱ ይጠቅማል። ግን አንዳንድ በተለይ የቆዩ መኪናዎች ከሆኑ አሁን እነ ዲኤክስ ምናምን እንደዚህ እንደዚህ ከሆኑ ብዙ ነገራቸውም የተነካካ ያረጀ ምናምን ነገር ስለሆነ ትግስት ይፈልጋል። ግን ብዙ ጊዜ እንትኖች ትግስት የላቸውም ለዛ ነው። አሁን ቅድም ቴክስት እያየው ነበር እና አያሳዩኝም። ስሰራም ጥገናም ሲሆን ምናምን ሌላ ነገር የሚያበላሽ የለም ማለት ማለት አይቻልም። በየገራዥ በጣም ብዙ ችግር አለ። ግን እንደዛም ሆኖ ግን ለባለሙያ ትግስት ካልሰጠው እዛ ቆመ፣ የምታጣድፈው ከሆነ በሽታውን ለማግኘት ብዙ ሲቸገሩ እናያለን። እንግዲህ ተመልካቾቻችን ይህን ያነሳንበት ምክንያት አለን። የተነሳበት ምክንያት ምንድን ነው? አንዳንድ ጊዜ መኪናችንን ይዘን ወደ ተጋራዥ ስንሄድ ጊዜ የሚፈልጉ እይታ የሚፈልጉ በሂደት ውስጥ የሚታዩት ትዕግስት ኑሮን ወደዛ ስናመጣቸው በጣም አእምሯችንን አሳምነን መምጣት መቻል አለብን። መኪናው ሲመጣ አንዳንድ ጊዜ እንደ ድሉ ነው። በሰላሳ በአርባ ደቂቃ ውስጥ ችግሩ ተፈቶ የሚመለስበት ሁኔታ ከባድ ተባለው። አንዳንድ ጊዜ ደግሞ ቀላሉ ነገር በጣም ረጅም ጊዜ ችግሩ እስኪታወቅ ድረስ ሊያስቸግር ይችላል። ስለዚህ ለቴክኒሻኑ ጊዜ መስጠት። ቴክኒሻኑ ጊዜ ወሰደ ማለት አልቻለም፣ አላወቀም ማለት አይደለም። ግን ይሄ ትራይ እንዲረር እንዳይሆን አንዳንድ ጊዜ ነገሮችን ረጋ ባለመልኩ ማየትና ለቴክኒሻኖችን ምድል ሰጡ ያ ችግር እንዲፈታ ማድረግ እና ሁል ጊዜ ሲመጡ እስከሚገጥመኝ ድረስ የሆነ ጉጉት አላቸው፣ እና ያው እንግዲህ ልክ አንዳንዴ ሲያስቸክ ስንትን ሲሉኝ ምናምን ነገር ወጣ ብዬ ለማየት ሞክራሉ፣ እና ወዲያው በዛው ባገኘቸው ቅጽበት ችግሩ እንዲፈታላቸው ምናምን የሚፈልጉ አይነት ሰዎች አሉ። ስለዚህ ከዚያ አንግል ተመልካቾቻችን ይህንን ችግር እናንተ ብታስተካክሉት ወደ ቴክኒሻን ጋር ስትመጡ እግረ መንገዳችሁን ለማለት ነው። የጤናው ጉዳይ ያሳስቦታል? እንግዲያውስ አዲስ የባህል ሕክምና መስጫ ማዕከል ጎራ ይበሉ። የተፈጥሮ እፅዋትን ብቻ በመጠቀም በባህላዊ ሕክምና ጥልቅ እውቀት ባላቸው ባለሙያዎች ያለምንም አይነት የጎንዮሽ ጉዳት ለጤናው መፍትሄን ያገኛሉ። ለስኳር፣ ለስንፈተ ወሲብ ለወር አበባ መዛባት ወይንም መቋረጥ፣ ለወሊድ ችግር፣ ለኪንታሮት፣ ለጨጓራ፣ ለኩላሊት፣ ለሪህ፣ ለአስ፣ ለጉበት፣ ለቆዳና እንዲሁም ለሌሎችም ችግሮች መፍትሄን እንሰጣለን። በሁሉም የማህበራዊ ሚዲያዎች አዲስ የባህል ሕክምና ብለው ይጎብኙን። ለጥያቄዎች ሁሉ መልስ ያገኛሉ። አድራሻ ዓለም ባንክ በክተራ ፊት ለፊት ያገኙናል። ለበለጠ መረጃ በስልክ ቁጥር 0929585848 ወይም 0992721212 ይደውሉ። ለጤናው አዲስ መፍትሄ ከአዲስ የባህል ህክምና ማዕከል እዮባሻ። ወደ ቀጣይ ጥያቄ ስንሄድ ማህደር ዶሳ ይባላሉ። በማህበራዊ ሚዲያ ነጠየቁን። የእኔ ጠዋት ጠዋት ቁልፍ እየመታች ነጭ ጭስ አለው አንዳንዴ አይነሳም፣ አንዳንዴ ይነሳል። ሲነሳ ግን በደንብ ነጭ ጭስ ያወጣል ትንሽ መሄድ ሲጀምር። ቀኑን ሙሉ ሰርቼ ሰርቼ ስመጣ ነጭ ጭስ የለውም። መኪናው ዲፎርዲ ዶልፊን ሚኒባስ ነው፣ ከሀረር ነው። መልሱን አደራ ብለዋል። እሺ እንግዲህ ተመልካቻችን ምንድን ነው እነዚህ የናፍታ መኪኖች ላይ በተደጋጋሚ ጊዜ የሚመለስ ነው እና ጧት ጧት ላይ ኮልድ ስታርት ስላለ ይሄ የሚገባው የአየር እንትኑ ዴንሲቲው ወይም ደሞ ቅዝቃዜው ከፍ ባለ ቁጥር ዴንሲቲው እየጨመረ ይመጣል፣ የአየሩ ክብደት እና መኪና ላይ ሬሾ የሚባል ነገር አለ። አየር ይህን ያክል ከገባ ነዳጅ ይህን ያክል መግባት አለበት ስለሚባል ኤርፊውል ሬሾ አንዳንድ ጊዜ ጧት ጧት ላይ የመዛባት ቴንደንስ ይኖረዋል። ለዛም ምን ይደረጋል? በብዛት ኩለር የሚጠቀሙ መኪኖች አሉ። ካንዴሊኪ ግሎ ፕለግ የሚጠቀሙ መኪኖች አሉ። ይህን ችግር ለመቅረፍ ተብሎ ማለት ነው። አየሩ ሙቆ እንዲገባና መኪናው በቀላሉ እንዲነሳ። በብዛት ይህ ካንዴሊቲ ወይም ደግሞ ግሎ ፕለግ አንዳንድ ጊዜ ያስቸግርና የአየሩ የሞሞቅ እንትኑን አቅሙ እየቀነሰ ይመጣል። ስለዚህ ምን ይሆናል ማለት ነው የአየሩ መጠን በስቶ የነዳጁ መጠን ወይንም ደግሞ የገባው አየር በትክክል ሳይቀጣጠል ሲቀር ከኋላ በኩል ነጭ ጭስ እንመለከታለን። ይሄ ቴክኒካል የሚታይበት ሁኔታ ይኖራል። የመጀመሪያው እንዳልኩ የግሎፕለግ ወይንም ደግሞ የካንዴላ ችግር ነው፣ ካንዴሊቲ ችግር ነው። የካንዴሊቲ ችግርን በደንብ አድርጎ ማየት ማሞቂያውን ቼክ ማድረግ ከዛ በኋላ ኢንተርኩለሩን ቼክ ማድረግ ያስፈልጋል። ከዛ ባሻገር ደግሞ አለፍ ሲል ከሰዓት በኋላ ከተነዳ በኋላ መልሶ ግን ኖርማል ጭስ የሚያጨስ ከሆነ ኦፍኮርስ መኪናው ከሆነ ሰዓት በኋላ እንጂኑ ከሰራ በኋላ ሙቀቱ ከፍ ስለሚል አየሩ የሚገባው ራሱ ሙቀት ይዞ ስለሚገባ ወደ ኖርማል ይመለስና የመቀጣጠል ቴንደንሲው ከፍ ይላል። ያን ጊዜ ነጭ ጭስ የምናይበት ሁኔታ ይቀንሳል። ይሄ ተፈጥሯቸውን የመኪኖቹ ለጧት ጧት ግን ደብድበው ለመነሳቱ ነጭ ጭስ ለመታየቱ ምክንያት ምናልባትም የካንደልቲ ወይም የግሎ ፕለግ ችግር ሊኖር ይችላል። እዛ ላይ ታይመር ማየት ያስፈልጋል። ምናልባት ኮምፒውተር ቤዝድ ከሆነ ኮምፒውተር አውትሶርስ መመልከት ያስፈልጋል። ኢንተርኩለር መመልከት ያስፈልጋል። ከዚህ ከዚህ አንግል ይሄ ነገር ከታየ የመኪናቸው ችግር በቀላሉ የሚቀረፍ ነው። ያን ያክል አስጊ አይደለም። ጥሩ። እዮብ ወደ ቀጣይ ሰላም እንዴት ናችሁ? ጥያቄ አለኝ። በሰልባቲ ዲዮ ውስጥ ጭስ ያወጣል። ማለት ጭሱ እንደ ጉም ነገር ነው። የምን ችግር ነው? ባካችሁ መፍትሄው ስጦኝ። እሺ፣ አንደኛ ሰልባቲዮ ላይ የሆነ ክራክ ወይንም ደግሞ የመቀደድ ነገር ካለ፣ ሁለተኛ ክዳን በትክክል ሳይከድኑ ሶስተኛ ነገር ክዳኑ የራሱ ካልሆነ ፊት ካላደረገ፣ ምን ያደርጋል? ውስጥ ያለው ሰልባቲ ውስጥ ያለው ፊውልድ ናቹራሊ ነው፣ ኢቫፖሬቲቭ ነው፣ ኢቫፖሬቲቭ የሚያደርግ ነው፣ ይተናል ማለት። ስለዚህ ይሄ የሚተንን ነገር ስለሆነ የመትነን አቅ እንትኑ ከፍተኛ ስለሆነ እንኳን ንሳ አደለም በክዳን ኖርማሊ እንትን ሲል ምናምን ያላቸው አሉ። በሲል ሁሉ ተደርጎ አንዳንድ ጊዜ እስኬፕ የሚያደረገው የሚተንበት ሁኔታ አለ እንደውም በዚህ አጋጣሚ በጣም አውቶሞቲቭ ላይ ከዚህ ቀደም የነበሩ መኪኖች ላይ ከሚያስቸግረው ኢሚሽንን እና ፊውል ኮንሳፕሽንን በጣም ራስ ምታት ሆኖባቸው ወደ ተለያዩ ቴክኖሎጂ እንዲገቡበት ያደረጉ የዚህ ኢቫፖሬቲቭ ኢሚሽን ነው ኢቫፖሬቲቭ ኢሚሽን ማለት ምንም ሳትጠቀመው መኪናው ሳይጠቀመው ዝም ብሎ በትነት መልክ ወደ ውጭ ስኬፕ ያደርጋል ይወጣል ማለት ነዳጁን ሳትጠቀመው ከታንከር ከሰልቫቲዮ እየወጣ ወደ ውጭ የሚሄድበት ሁኔታ አለ ስለዚህ ሰልቫቲዮ ጋር ወይ የሆነ የተቀደደ ክራክ ያለ ርት ፓርት ካለ እሱን ቼክ ማስደረግ ይኖርበታል። ሁለተኛ ክዳኑ በትክክል መታሰሩ ፊት ማድረጉን ቼክ ማድረግ ያስፈልጋል። ሶስተኛ ራሱን ክዳኑን ሲጠቀም የራሱ ነው ወይ የመኪናው የዛኛው የራሱ ሰልባትዮ ክዳን ነው እየተጠቀመ ያለው የሚለውን ነገር ከግምት ውስጥ ማስገባት መቻል አለበት። በእነዚህ ሁኔታዎች ምን ያደርጋል? ፊውል በቀላሉ ወደ ውጭ እስኬፕ ያደርጋል፣ ማለትም ይተናል ማለት ነው። ስለዚህ ሲተንን ደግሞ ናቹራል ነው። ሰው እጁ ላይ የሆነ ነገር እንደዚህ በነዳጅ ይዞ ራቅ አድርጎ ቢመለከተው በግልጽ ይታያል። ምናምን ሲተን ልክ ይሄ ውሃ እሳት ላይ ጥለ እንፋሎት ወደ ላይ ሲተን እንደማየት ማለት ነው። ስለዚህ ይህንን ነገር በደንብ አድርጎ ሊያሳየው ይገባል። ሰልባቴ ፕሬዠር ቴስት መሰራት መቻል አለበት። ፕሬዠር ቴስት ከተሰራ በኋላ ቀጥሎ ደግሞ ክዳኑ በትክክል ፋንክሽናል ነው የራሱ ነው የሚለውን ነገር ማረጋገጥ ያስፈልጋል። አለበለዚያ ግን የራሱን ያልሆነ ክዳን ካልጥ ከተጠቀምንለት ወደ ውጭ እስኬፕ ያደርጋል ማለት ነው እና ተመልካቻችን በዚህ መልኩ ይህንን ችግር ሊያስተካክለው ይችላል ማለት ነው። ጥሩ እንግዲህ ዮባ ለዛሬ የነበረን ቆይታ በዚሁ ይጠቃልላል። እንግዲህ ኢትዮ አውቶሞቲቭ ጥያቄ፣ ማንኛውም ጥያቄ ካላችሁ እናንተ በስልክ በመደወል ሪከርድ እናደርጋለን። እንዲሁም ደግሞ በዩቲዩብም በሌሎች ማህበራዊ ሚዲያዎቻችንም ጥያቄ የሚመጡት ወደዚህ እያመጣ እንመልሳለን። እንደተለመደው በ96 21 ቴክስት አድርጉልን። ከእኛ ጋር ስሆናችሁ እጅግ በጣም እናመሰግናለን።